በአትላንታ ጆርጂያ የሚኖሩ የሲዳማ ኮሚኒቲ በሲዳማ ክልል እየተከናወነ ያለውን ወቅታዊ ሁኔታን በተመለከተ ያወጣው ባለ አምስት ነጥብ አቋም መግለጫ። በአትላንታ ጆርጂያ የሚኖሩ የሲዳማ ኮሚኒቲ በሲዳማ ክልል እየተከናወነ ያለውን ወቅታዊ ሁኔታን በተመለከተ ያወጣው ባለ አምስት ነጥብ የአቋም መግለጫ እንደሚከተለው ይቀርባል። በመጀመሪያ ሁሉም የሲዳማ ተወላጆች እና መላው ኢትዮጵያውያን እንኳን ለ2017 ዓ.ም ለሲዳማ ብሔር ዘመን መለወጫ ክብረ በዓል ለፍቼ ጫምባላላ በሰላም አደረሳችሁ። የዘንድሮ ፍቼ ጫምባላላ ለበዓል እየተከበረ ያለው የማይዳሰስ ቅርጽ ሆኖ በዩኔስኮ ከተመዘገበ አስረኛ ዓመቱ ላይ መሆኑን ክብረ በዓሉን ለየት ያደርገዋል። በዓሉን በሰሜን አሜሪካ የሚኖሩ የሲዳማ ዲያስፖራ ኮሚኒቲ አባላት፣ ጥሪ የተደረገላቸው እንግዶች በሚያዚያ 11 2017 ዓ ም በአትላንታ ተገናኝቶ ልዩና ደማቅ በሆነ ሁኔታ ማክበራችን ይታወሳል። ህዝባችን ሲዳማ የዘመኑ ስልጣኔ ባልነበረበት ጊዜ ጀምሮ ከዋክብትን በመቁጠር፣ የራሱን የቀን መቁጠሪያ ቀመር ወይም ካለንደር ያለው፣ የተጣላውን የሚያስታርቅበት፣ የአፍኒ ስርዓት ባለቤት፣ እንዲሁም ግሩም የሆነ እሴቶችን ያሉበት የፍቼ ጫምባላላ ስርዓትን የፈጠረና ያቆየ ታላቅ ህዝብ ነው። አውደ ዓመት ሲከበርም ለጋብቻ የደረሱ ወንዶችና ሴቶች በፋሮ እንደ እርግቧ እየጨፈሩና እያማለሉ በተዋደዱት ጋራ የሚተጫጩበት፣ ለቤት እንስሳት ሳር ወይም መኖ ተዘጋጅቶላቸው የሚደሰቱበት፣ በክብረ በዓሉ እንስሳት ለእርድ የማይቀርቡበትና ስጋም የማይበላበት፣ እንሰት የማይቆረጥና የማይፋቅበት፣ ሽማግሌዎች በቄጣላ የሚፈልጉትን መልእክት የሚያስተላልፉበት ልጆች እየተጫወቱ የሚቦርቁበትና ውብ ዕንቁና ፍጥረት ሁሉ አቀፍ የቱባ ባህላችን ሲሆን ከሲዳማም አልፎ ለሀገራችን ለኢትዮጵያ ብሎም በዓለም ደረጃ በዩኔስኮ በማይዳሰስ ቅርጽነት የተመዘገበ የከበረ ባህል ነው። ሕዝባችን በተለያዩ አገዛዝ ወቅት ባህሉን የሚያኮስሱ አካሄድ ቢኖሩ ከፍተኛ መስዋዕትነትን በመክፈል ባህሉ ሳይጠፋ ሳይደበዘዝና ሳይበረዝ ተንከባክቦ ለእኛ ትውልድ አስተላልፏል። አንድ ህዝብ እንደዚህ ራሱን በራሱ በማስተዳደር የሚያተርፈው ትሩፋቶች መካከል አንዱ ባህሉና ቋንቋቸውን በማሳደግ እሴቶችን ማጎልበት መሆኑ ይታመናል። ይሁን እንጂ የስዳማ ህዝብ ክልል ሆኖ ለመደራጃ ከፍተኛ መስዋዕትነት ገብሮ ከተዋቀረ በኋላ ከቀድሞ በከፋ ሁኔታ ባህሉን የሚያኮስሱ እና የሚያደበዝዙ ሁኔታዎች እየተስተዋሉ ይገኛሉ። ባህሉን እንዲያሳድግ ኃላፊነት የተሰጠው ሲዳማ ብሔራዊ ክልላዊ መንግስት ባለስልጣናት በተቃራኒው እነዚህን እሴቶች በመሸርሸርና ባህሉን በሚጻረር መልኩ ለራሳቸው በሚመች መንገድ እያከናወኑ ጉዱማለን ከማዘጋጅ ጀምሮ ህዝብን በጎሳ በማከፋፈል እርስ በርሳቸው በጥርጣሬ እንዲተያዩ አድርጎ አንድነታቸውን እያፈረሰ መሆኑ ገሃድ ሆኗል። እንደዚሁም በክልል ውስጥ እየተስፋፋ የመጣውን ብልሹ አሰራር አፊኒ በሚባል ስርዓት አማካይነት ከመፍታት ይልቅ ወጣቶችን በማሰር፣ ጎዳና ተዳዳሪዎች በስራ አጥነት በሃዋሳ ከተማ የሚንከራተቱ ልጆች እና ወጣቶችን በዓሉን እንዳያከብሩ በፖሊስ አስገድዶ ወደ ማቆያ ካምፕ በመውሰድ፣ በዓሉን በዋናነት የባለስልጣናት ደጋፊዎች ብቻ የሚያከብሩበት ሁኔታ በማመቻቸት እና የክልሉን ፕሬዝዳንት ፎቶ የያዙ ባነሮችና ቲሸርቶች በማዘጋጀት ታዳሚ ህዝብ ስሜቱን የሚገልጽበትን ባህላዊ ክዋኔ ቄጣላን በመገደብ አመራሩን ብቻ የሚደግፍ ይዘት ያለው ቄጣላ አዘጋጅቶ በማስጨፈር በባህሉ እና እሴቱ የሚጻረር ድርጊቶችን በመፈጸም ፍቼ ጫምባላላ በዓልን ለራስ የፖለቲካ ፍጆታ ማዋል እጅግ በጣም አሳስቦናል። ስለዚህም ቅሬታችንን የሚገልጽ ባለ አምስት ነጥብ አቋም መግለጫ እንደሚከተለው አቅርበናል። አንድ በኢፌዴሪ ሕገ መንግስት አንቀጽ 11 ንዑስ አንቀጽ 2ና 3 በግልጽ መንግስታዊ ሃይማኖት አይኖርም፣ መንግስት በሃይማኖት ጉዳይ ጠልቃ አይገባም፣ ሃይማኖትን በመንግስት ጉዳይ ጠልቃ አይገባ የምለውን ህግ በመጣስ አንድ አንድ የሃይማኖት መሪዎች ንባዎችን በመደገፍ ከፍተኛ የሆነ ባጀት በመመደብ እንዲሁም የክልል ፖሊሲን የማርሽ ባንድ በማዘዝ ለአንድ ሙሉ ቀን ህዝብ የሚገለገልባቸውን የመንግስት መስሪያ ቤቶችን በማዘጋት ከፍተኛ የህዝብ እንቅስቃሴና ትራፊክ ፍሰት ያለበትን መንገድ አዘግቶ ህብረተሰቡን በማንገላታት አንድን ግለሰብ ወይም አንድ የሃይማኖት መሪ በማጀብ ስልጣንን ያለአግባብ በመጠቀም የህዝብን ጊዜ፣ ገንዘብና ንብረት ያባከኑ የክልሉ ባለስልጣናት የፈጸሟቸውን የህግ ጥሰት በማመን ህዝብን ይቅርታ እንዲጠይቁ አጥብቀን እንጠይቃለን ሁለት የክልሉ መንግስት በአሁኑ ጊዜ በክልሉ የተንሰራፋው የድህንነት እና የስራጥነት ቀውስ ተገንዝቦ ችግሩን ከመቅረፍ ይልቅ በሚዲያ ላይ እውነተኛ ያልሆነ አሃዝ በማቅረብ ህዝቡን ማደናገር እጅግ በጣም አሳስቦናል የክልሉ መሪዎች የተለያዩ ሀሳቦችን በሆደ ሰፊነት ከማስተናገድ ይልቅ ስለ ተፈጠረው ችግር ጥያቄ የሚያነሱትን በማሸማቀቅ በማሰር እና በማሳደድ የሚፈጽሙትን ጭቆና እንዲያቆሙ አጥብቀን እንጠይቃለን። ሶስት የስዳማ ክልል ባለስልጣናት ታላቁ የፍቼ ጫምባላላ ክብረ በዓል ሲከበር የአንድን ግለሰብ ፎቶ በመለጠፍና ባነር በማሰራት ይህን ህዝባዊ ሀገራዊና ዓለም አቀፋዊ የሆነውን እንቁ ባህል ለፖለቲካና ለፕሮፓጋንዳ ፍጆታ መጠቀማቸውን አጥብቀን እናወግዛለን። አራት የክልሉ መንግስት ፍትሃዊ በሆነ መንገድ ማስተዳደር ባለመቻሉ ምክንያት ህዝባችንን ለተለያዩ ማህበራዊ ኢኮኖሚያዊና ፖለቲካዊ ቅርሶች የዳረገውን የመልካም አስተዳደር እጦት የልማትና የፍትሕ ጉድለት በስዳማ እሴት ሀላለን መሰረት ባደረገ መልኩ እንዲፈታ አበክረን እንጠይቃለን አምስት የክልሉ መንግስት ለወጣቶቻችን የስራ እድል እንዲፈጥርላቸውን ነው ሕገ መንግሥታዊ መብታቸውን ተጠቅሞ ሀሳባቸውን በነጻነት እንዲገልጹ መብታቸውን እንዲያከብርላቸው አጥብቀን እንጠይቃለን። ቅሬታችን በክልሉ አስተዳደር ውስጥ መብትና ተጠያቂነት ቸል እንዳይባል ለማሳሰብ እንጂ ለእነዚህ መብቶችና ነጻነቶች መሰረት በጣለው በፌደራሉ መንግስታችን ላይ እንዳልሆነ አበክረን መግለጽ እንወዳለን። ይህን አቋም የምንገልጸው ሕገ መንግስታዊ መሪዎችና ተቃውሞዎቻችን በታማኝነት ተጠብቆ ለመላው ህብረተሰባችን ጥቅም እንዲውሉ በመሻት ነው። ሚያዚያ ሁለት ሺህ አስራ ሰባት ዓ.ም አትላንታ፣ ጆርጂያ፣ ሰሜን አሜሪካ።